ሰላም ሰላም፣ ውዴ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም እኔ ጋር ሁሉም ሰላም ነው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬ ይዤ የመጣሁት አዲስ ነገር፣ አዲስ ነገርም ነው የተለመደም ነው። ብቻ ልብ ብላችሁ አዳምጡ። እኔ የሰው ቪዲዮም ለጥፌ አልናገርም። ግን በእርግጥ መስረጃ ሊሆን ነበር ግን አልፈለጉም እና እላችኋለሁ፣ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አርጉ። ሁሉም ጋር እንዲደርስ እና ለሁላችንም ትምህርት እንዲሆን ማለት ነው። ለሁሉም ሰው ትምህርት እንዲሆን ላይክ፣ ሼር፣ ሰብስክራይብ አርጉ፣ እላችኋለሁ ወገኖቼ። እሱ ዛሬስ ምንድን ነው እሱ ነገር እህቶቻችን በስደት ያላችሁ ወንድሞቻችን በስደት ያላችሁ፣ እራሳችሁን ጠብቁ እራሳችሁን ጠብቁ። ከራስ በላይ ምንም የለም። እራሳችሁ ስትቆሙ ነው ሰው የሚወዳችሁ። እራሳችሁ ሲኖራችሁ ነው ሰው የሚወዳችሁ። ወገን ዘመድ የሚወዳችሁ ሲኖራችሁ ነው። ሳይኖራችሁ ማንም አይወዳችሁ። ዛሬ ለምንድን ነው ይህን የምናገረው? ሀያአንድ እህታችን በረጅም ጊዜ በስደት አሳለፈችው። ቡታጅራ በቡታጅራ ነው ሀገሯ ቡታጅራ ነው። ብዙ ረጅም ሰዓት ስደት ላይ አሳልፋ ወደ ሀገሯ ስትገባ ቤትም ነበረ፣ ቤትም ተሰርተዋል ንብረትም አለ ያ ሁላ አለኝ ብላ እንግዲህ አጠቃላይ ወደ ሀገሯ ስትገባ ምን ተከሰተ? ምንም ያ ንብረት ሁሉ የለም። የራሳ የራሳችን ነው። ምንም ንብረት የለሽም፣ የምን ንብረት አለሽ ብሎ ቤተሰቦቿ፣ እናት፣ ወንድም፣ አባት ሁሉም ተደራርቦ ቤተሰቦቿ እንዳለ ሄጂ እና የለመርሽው ሀገር እዛው ሰርተሽ ኑሪ፣ እዛው በስደተሽ ኑሪ፣ እዚህ ምንም ንብረት የለሽም ብሎ ንብረቷን ይከለክሏታል። ንብረቷ ሲከለክሏት አእምሯ ይነካል። አእምሮዋ ስነካ ተነሳ ወደ ፀበል ትሄዳለች። ያኔ ጸበል ቦታ እንግዲህ እንደተጠመቀችው እንደቆየችው እዛ ህይወቷን ታጣለች። ራሷን ታጠፋለች። ራሷን ታጠፋለች። ይሄ ሁላ በምንድን ነው የመጣው? በቤተሰብ እየተነሳ ነው። ቤተሰብ አለን ብለን ቤተሰቦቻችን ለእኛ ያስቀምጣሉ ብለን እኛ በየወሩ እየተቀበል ነው ወደ ቤተሰቦቻችን ስንልክ ቤተሰቦቻችን እንዲህ ሆኖ ይገኛሉ። ወገን እናንተ ራሳችሁን ጠብቁ። የእውነት ራሳችሁን ጠብቁ። ሁሉም ይሄ ነገር እኮ ለሁላችንም ትምህርት ነው። ራሳችሁን ጠብቁ። ቤተሰብም ሁሉም ነው ማለትም አልችልም ግን በቃ ከአሁን በኋላ እኔ ቤተሰቤ አላምንም ማለት እችላለሁ። አይ ሁሉም አንድም ባይሆን ራሱን መጠበቅ የራሱ ፋንታ ነው። እንደዚችም አንድ ወንድማችን ከሳውዲ አረቢያ እሰራል። ሰርተው በየጊዜው ይልካል፣ የተለመደው ይልካል። ያው እንግዲህ በቀላል አይገኝም። እኛ አረብ ላይ አረብ ቤት አረብ ሀገር ያለኑ የቀመስኑ ሰዎች ነን የምናውቀው፣ እንጂ ይህ እንዴት እንደሚመጣ ሁሉም ላያውቅ ይችላል። ሀገሩ ላይ ያለ ሀምጪ ሀምጣ ነው እንጂ እንዴት እንደሚመጣ ማንም ማወቅ እንዴት እንደሚመጣ እነሱ ቀምሶ ስላላዩ ታፍሶ ምላከ ነገር ይመስላቸዋል። ተኝተ የምንውለው ይመስላቸዋል። እና እሱም እንደዚሁ እየሰራ በየጊዜው ህልካል እንዲህ ገዝቶልና ገዙልህ ይሄን ገዛንልህ ይሉታል። አልፎ ተርፎ መኪናም ተገዝቶልሃል ቤትም ተሰርቶልሃል ብሎ ይሉታል። እሱ እንግዲህ በደስታ ያለችውንም ሰብስቦ ይልካል። መጨረሻ ላይ ወደ ሀገሩ ሲገባ መኪናም የለም ቤትም የለም ብርም የለም ንብረትም የለም። ወዴት ይሂድ? ጎዳና ላይ ወደቀ። እንግዲህ ይሄ ሁላ ሚያደርጉ ቤተሰብ ነው። ባዳ ቢሆን ይፈረድበታል። ቤተሰብ እንዲህ አነድ ጊዜ ስለደረስ ነው። ባላችሁበት አካባቢ ሆናችሁ የእውነት ወደ ሀገራችሁ ሊካችሁ ከሀገራችሁ ያው መቼም ጊዜው ተበላሽቷል። አካውንታችሁ ላይ አይገባም። አካውንታችሁ ላይ ገብተው ታይቶ መሙላት አይቻልም ተብሏል፣ አይደለ እንደዛ? ስለሆነ ባላችሁበት ሀገር ቡክ አውጥታችሁ አስገብታችሁ እዛው መጠቀም ትችላላችሁ። ወገን ባላችሁበት ሀገር ወደ ሀገራችሁ ስትገቡ ይዛችሁ ምትገቡ ይዛችሁ ትገባላችሁ። ይዛችሁ ማትገቡ በስማችሁ ትልኩና ከኋላ ትከተላላችሁ። ዛሬ ልካችሁ ነገ ብትገቡ ችግር የለም የትምም አይሄድም እና እንደዚህ ነው የሚመክራችሁ። የእውነት እኔ በጣም ነው እራሴ እየደነገጥኩት። ለምን አንድ ሰው ብቻ አይደለም፣ እኔ የሰማሁት ነው እንጂ ከዚህ በለጠው ከዚህ የሚበልጡም ይኖራል። ከዚህ የሚበልጡ ስንቶቹ አለ ስንቶቹ ሰምተናል። እየተገደለም ሰው አለ በዚህ ምክንያት ማለት ነው። ቤተሰቦች ተደራርቦ የገደሏትን እህታችን አለች ምን ንብረት አለሽ? ንብረትሽ ልጆች ነበረሽ ልጆቹን አሳደግንበት የሚሉትን ብዙ አሉ። ስለዚህ ወገን ባላችሁበት አካውንታችሁን ቡኩን አውጥታችሁ ባላችሁበት አካባቢን ማስገባት ትችላላችሁ። ሰውም አትመኑ። ኪሳችሁም አትመኑ። ስለዚህ አካውንታችሁን አውጥታችሁ ባላችሁበት አካውንት አውጥታችሁ እዛ ማስገባት ትችላላችሁ። እራሳችሁን ጠብቁ ነው የምላችሁ ወገኖቼ። እኔ በበኩሌ አላምንም፣ ሰው ዘመድም አላምንም። ከም በኋላ በቃ ቤት ተሰርቶ መኪና ተገዝተው ዛሬ የለም ሲባል ይሄ ሰውዬ ነገ የተነጎዳ እሱም ራሱን ሊያጠፋ ይችላል። በሰው ሀገር ያጣነው ጭንቅላት ሀገራችን ገብተን እስቲ ኡፌ እንላለን ስንል ሀገራችን ላይ ገብተን የባሰ ጭንቀት ውስጥ ነው ምንገባ። ጭንቀት በቃ የባሰ ጭንቀት ነው። ይሄስ እናይላችኋለሁ ወገኖቼ። ለሁሉም ነገር እንግዲህ ልቦና አላጣም። ልቦና ይስጠው። ግድ ነው። ግድ ሲሆን ነው እንጂ ሰው ከሀገር የሚወጣ ስደት የሚወርድ የሚመርጠው ከእጁ ሲያጣ ወይ እጁ ቀለል ሲል ምንም ምርጫ ሲያጣ ነው ወደ ስደት የሚሄደው። ስደት ላይ ማለት ጨለማ ነው። ቀን ጨለማ ሆኖ ለሊት ጨለማ ሆኖ ነው የምናሳልፈው። ይህን ሁሉ አሳልፈን ሰው እንሆናለን፣ ገብተን ሀገራችን ላይ አንድ ቀን ብርሃን እናገኛለን ብለን ነው የምንለፋ። ግን ገብተን ጭንቀት ውስጥ በሽታ ላይ ስንወድቅ ሕይወታችን ስነጣ በጣም ነው የሚያሳዝነው። የእውነት በጣም ነው የሚያሳዝነው ግን። ለሁሉም እግዚአብሔር ልቦና ላጣም ልቦና ይስጠው እላችኋለሁ። ወገኖቼ እራሳችሁን ጠብቁ ባላችሁበት፣ ፈጣሪ ከእናንተ ጋር ይሁን። ፈጣሪ ጠብቃችሁ፣ ሰላም ሁኑልኝ። እግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። ወገኖቼ ከዚህም በፊትም ከኔ ጋር የሆናችሁ ምስጋና ከልብ ነው። ፈጣሪ የልባችሁ እኔ ድረስ ሰላም ሁኑልኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም ይሁን። ቻው